ሐዋርያውና ወንጌላዊው ቅዱስ ማቴዎስ ከአራቱ ወንጌላውያንና ከአስራ ሁለቱ ሐዋርያት አንዱ ሲሆን ማቴዎስ ማለት በዕብራይስጥ ቋንቋ የእግዚአብሔር ስጦታ ማለት ነው። ለሐዋርያነትና ለወንጌላዊነት ከመጠራቱ በፊት ሌዊ ተብሎ ይጠራ እንደነበር ወንጌላዊው ማርቆስ ስለ ማቴዎስ የመጀመሪያ ስም በባህር አጠገብ ሲያልፍ በመቅረጫው ተቀምጦ የነበረውን የእልፊዮስን ልጅ ሌዊን አየና። ተከተለኛ ለው በማለት ሌዊ በሚል ስም መጠራቱን እና የአባቱን ስም እልፊዮስ መሆኑን ገልጿል። ማቴዎስ የሚለውን ስም ያወጣለት ግን ጌታችን ኢየሱስ ክርስቶስ። ቅዱስ ማቴዎስ ትውልዱ ከካህናት ወገን ሳይሆን እንዳልቀረ ሌዊ የሚለው የስሙ አጠራር ያስረዳል። ይህ ቅዱስ አባት ትውልዱ ወይም ነገዱ ከነገደ ይሳኮር ናዝሬት በሚባል ሀገር ሲሆን እናቱን ስም ካሩቲያስ እንደምትባል ታሪክ ጸሐፊያን ይገልጻሉ። ቅዱስ ሉቃስም በበኩሉ ስለ ማቴዎስ ሲጽፍና ከአስራ ሁለቱም ሐዋርያት አንዱ መሆኑን ሲገልጽ ሌዊ የሚባል ቀራጭ በመቀመጫው ተቀምጦ ተመለከተና ተከተለኛለው ተነስቶም ተከተለው። ሌዊም በቤቱ ታላቅ ግብዣ አደረገለት ሲል ስሙንና ስራውን ጨምሮ ይገልጻል። በራሱ ወንጌል ግን ስሙን ሁለት ጊዜ ሲጠራ ማቴዎስ በሚል ይጠሯል እንጂ ሌዊ የሚለውን ስም አያነሳም። ለሐዋርያነትም ከመመረጡ በፊት የመንግስት ቀረጥ ሰብሳቢ ነበር። በተለይም በዚያን ዘመን ፍልስጤም የሮማውያን ቀኝ ግዛት ስለነበረች ከሮማውያን ጋር ግንኙነት የነበራቸው ሁሉ እንደ ኃጢአተኛ እና እንደ በደለኛ ይቆጠሩ ነበር። በእስራኤል እና በይሁዳ ህብረተሰብ ሁሉ የተጠሉና የተናቁ ነበሩ። ስለዚህም ነው ጌታ ከቀራጮችና ከኃጢአተኞች ጋር አብሮ ይበላል አብሮ ይጠጣል ተብሎ የተከሰሰው። ወንጌሉን የጻፈው የአይሁድን እምነት ሲከተሉ ለነበሩ ክርስቲያኖች ሲሆን ያስተማረበትም ቋንቋ ዕብራይስጥ ነው። የማቴዎስ ወንጌል ከሌሎች ወንጌላውያን ሁሉ ለየት ብሎ በነቢያት የተጻፈውን አይሁድ የሚቀበሉትን ማስረጃ ሁሉ በሰፊው ይገልጻል። ስለዚህም በተለየ ሁኔታ ከብሉይ ወደ አዲስ መሸጋገሪያም ተብሎ ይጠራል። ስለ ምስራቅ የጥበብ ሰዎች ወይም ሰባ ሰገል የጻፈ ማቴዎስ ብቻ ነው። ከአዲስ ኪዳን መጽሐፍ በዕብራይስጥ ቋንቋ የተጻፈውም የማቴዎስ ወንጌል ብቻ ነው። ነገር ግን ከጥቂት ዘመን በኋላ ወደ አረማይክ እና ወደ ግሪክ ቀጥሎም ወደ ግዕዝና ላቲን ተተርጉሟል። ይህ ወንጌል በአዲስ ኪዳን መጀመሪያ ላይ የሚገኝ ሲሆን የተጻፈውም ጌታ ባረገ ስምንት ዓመት ተፈጽሞ ዘጠነኛው ዓመት ሲጀመር ቀላውዲዮስ ቄሳር በነገሰ በመጀመሪያው ነው ይላል መቅድመ ወንጌል። ወንጌልን የጻፈበት ምክንያት እግዚአብሔር ወንጌሉን እንዲጽፉ ሁለቱን ከአርድእት ሁለቱን ከሐዋርያት ሲመርጥ ከሐዋርያት ከተመረጡ አንዱ ማቴዎስን ያስተማራቸው፣ ያሳመናቸውና ያጠመቃቸው ከአይሁድ ወገን የሚሆኑ ብዙ ምእመናን ተሰብስበው በቃል ያለ ይረሳል በመጽሐፍ ያለ ይወረሳልና ብለው ያስተማራቸውን በእብራይስ ቋንቋ በመጽሐፍ ጽፎ የሰጣቸው ዘንድ ጻፍልን ባሉት ጊዜ ጻፍላቸው። በኢየሩሳሌም የነበሩ አይሁድ እስጢፋኖስን በድንጋይ ወግረው ከገደሉ በኋላ እስጢፋኖስ ነበር እንጂ በአፍና በመጣፍ የማይቻል የቀሩትንስ ሐዋርያት መበተን አይሳነንም እያሉ በክርስቲያኖች ላይ በምቀኝነት ተነሱባቸው። በዚህም ምክንያት ከአይሁድ ወገን ክርስትናን የተቀበሉ ካልጻፋችሁልን እንደምን ይሆናል ብለዋቸው ነበርና ወንጌልን ጽፏል። በተጨማሪም ያላመኑት አይሁድ ያመኑትን ክርስቶስን የዳዊት ልጅ የአብርሃ የአብርሃም ልጅ ነው ትሉታላችሁ እንጂ የዳዊት የአብርሃም ልጅ መሆኑ እስኪሰፍራችሁ ቆጥራችሁ አስረዱም ብለዋቸው ነበር። እነርሱም በእውቀት ፍጹማን አይደሉምና ዝርዝር የዘር ሐረጉን ማስረዳ ቢሳናቸው ለቅዱስ ማቴዎስ ላኩበትና ካለበት ቦታ መጥቶ ጻፈላቸው። ወንጌሉን የጻፈውም ስለ አምስት ምክንያቶች ነው ይባላል። አንደኛ ክፍለ ዘመንን ለመናገር፣ ሁለተኛ ክርስቶስን በዘር በሩካቤ ተወለደ ብለውት ነበርና ያለ ዘርዓ ብእሲ ከቅድስ ድንግል ማርያም በመንፈስ ቅዱስ ግብር መወለዱን ለማስተማር፣ ሶስተኛ ጌታችን ኢየሱስ ክርስቶስን ዮሐንስ መጥምቅ ይበልጧል ብለውት ነበርና የጫማውን ማሰሪያ ልሸከም የማይገባኝ ማለቱን በመግለጽ ዮሐንስ እንደማይበልጠው ለማስረዳት፣ አራተኛ ጌታችን በብኤልዜቡል አጋንንትን ያወጣቸዋል ይሉት ነበርና በእግዚአብሔር መንፈስ አጋንንትን ያወጣቸዋል ማለትና ለማስረዳት አምስተኛ ጌታን ከነቢያት አንዱ ነው ይሉት ነበርና አምላከ ነቢያት ወይም የነቢያት ጌታ መሆኑን ለማስተማር አስቦ ወንጌሉን ጽፎታል። ቅዱስ ማቴዎስ በሕይወቱ ብዙ ልምድ ያለው ሐዋርያ በመሆኑ ጌታ በምሳሌ ያስተማረውን ትምህርት በሰፊው አትቶ ጽፎታል። ይህንም ወንጌል እንደሚከተለው ከፍሎ መናገር ይቻላል። ስለ ኢየሱስ ክርስቶስ የትውልድ አመጣጥና ሕፃንነቱ፣ በዮርዳኖስ ወንዝ በዮሐንስ እጅ ስለመጠመቁ፣ በምድረ በዳ ስለመፈተኑ፣ ወደ ገሊላ ስለመሄዱ ና በዚያም የመጀመሪያዎቹን ሐዋርያት ስለመጥራቱ፣ ስለ ተራራው ስብከት፣ ሐዋርያትን መርቶ ስለመላኩ፣ ጌታ ኢየሱስ ማስተማር ስለመጀመሩ፣ ስለ መንግስተ ሰማያት ያስተማረው ትምህርት፣ ስለ ማህበረ ቤተ ክርስቲያን ያስተማረው ትምህርት፣ በይሁዳና በኢየሩሳሌም ስላደረገው ስራ። በአጠቃላይ የማቴዎስ ወንጌል በሰፊው የተጻፈና የተብራራ መሆኑ የቤተ ክርስቲያን አባቶች በየጊዜው መስክሯል። በተለይም በሚያምኑና በማያምኑ ዘንድ ተቀባይነት ያለው የተራራው ስብከት ለምግባረ ሰናይና ለማህበራዊ ኑሮ እጅግ ጠቃሚ ነው። እዚህም በተራራው ስብከት ወርቃማ ሕግ በመባል የሚታወቀው እንግዲህ ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተ ደግሞ እንዲህ አድርጉላቸው የሚለው ኃይለ ቃል የማቴዎስ ወንጌልን ታላቅነትና ክርስትና በማህበራዊ ሕይወት ከፍተኛ አስተዋጽኦ እንዳለው ያስረዳል። ሐዋርያት እጣ ሲጣጣሉ ለቅዱስ ማቴዎስ ፍልስጤም ደርሶት ነበርና ወንጌል ማስተማርን በፍልስጤም ጀምሮ በህንድ ፈጽመዋል። የጥንት ቤተ ክርስቲያን ታሪክ ጸሐፊዎች አውሳቢዎስ ዘቂሳሪያ ሩፊኖስና ሶቅራጥስ በኢትዮጵያ እንዳስተማረ እና ወንጌልን እንደሰበከ የክርስትና እምነትንም እንዳስፋፋ ገልጸዋል። እንዲሁም የፍልስጤም የፋርስ ባቢሎንና የኢትዮጵያ ህዝቦች የተቀራረበ የታሪክ ግንኙነት እንዳላቸው የታወቀ ነው። በተለይም በአይሁድ እምነት ለነበሩ ሁሉ የማቴዎስ ትምህርት ወደ ክርስትና የክርስቲያን ሃይማኖት ሊመልሳቸው ችሏል በማለት ጽፏል። የቤተ ክርስቲያን ታሪክን በሰፊው እንደሚገልጸው ሐዋርያው ማቴዎስ 23 ዓመታት ሙሉ በኢትዮጵያ አስተምሯል። ብዙዎችንም ወደ ክርስትና ሃይማኖት መልሷቸዋል። እሱም ባደረገው ስብከት አጊጲስ የተባለ የኢትዮጵያ ንጉሥ ከመላው ቤተሰቡ ጋር ወደ ክርስትና እምነት ተመልሷል። እጅግ በጣም ቆንጆ የነበረችው ኤፍጌኒያ ተብላ የምትጠራው የንጉሱ ልጅ ማቴዎስ ከአባቷ ጋር በተገናኘ ጊዜ ታማ ሞተች። ማቴዎስም በክርስቶስ ስም ከሞት እንድትነሳ አደረጋት። ከዚህም አስደናቂ ተአምር የተነሳ ከላይ እንደተገለጸው መላው የንጉሱ ቤተሰብ አምኖ ተጠምቋል። ቅዱስ ማቴዎስም ገድሉ እንደሚናገረው አጵሎን የተባለ ጣዖት ይመለክበት በነበረ ቦታ በፍልስጤም ሲያስተምር በአይሁድና በአረማውያን ላይ ያደሩ አጋንንትን ሲያወጣ በማየታቸው የአገሩ ሰዎች እስር ቤት ጣሉ። በእስር ቤት ውስጥም እያለ አንድ እስረኛ አጋጠመው። እስረኛው ዘወትር ሀዘንና ትካዜ ያበዛ ነበርና ሐዋርያው ቅዱስ ማቴዎስ አንድ ቀን ጠጋ ብሎ አጽናናው። ለምን እንደሚያዝንና እንደሚ ተክስ ጠየቀው። ጌታዬ ባለጸጋ ነው። እኔም በመርከቡ እየተመላለስኩ እነግድለን ነበር። ባለፈው ሰሞን ግን ከንግዴ ስመለስ አልቀናኝም። ማዕበል ተነስቶ መርከቤ ከነዕቃው ሰጠመች፣ ገንዘቤንም ባህር በላው። እኔም በስንት መከራ ተርፌ መጣሁና ለጌታዬ የሆነውን ነገር፣ እርሱ ግን በደረሰብኝ ከማዘን ይልቅ መርከቡን በማስጠሜ ተበሳጅቶ አሰረኝ አለው። ቅዱስ ማቴዎስም አይዞ፣ ከጥቂት ቀናት በኋላ ይፈታሃል በማለት ማንም ተናግሮት እርሱም አስቦት የማያውቀውን ነገር ተናገረ። ጌታ ሊቀጣ ይመጣል። በዚህ ጊዜ እባክህ መርከብህ ከባህር ወጥቷልና ላምጣው በለው፣ ወደ ባህሩ ስትወርድ መርከብን ታገኘዋለህ በማለት አጽናኑ። ቅዱስ ማቴዎስ የተናገረው አልቀረም፤ ከጥቂት ቀናት በኋላ ያ ባለጸጋ ሊቀጣው አገልጋዩን ጠራው። እርሱም ጊዜ እንዲሰጠው ለመነው። አገልጋዩ ወደ ባህር በወረደ ጊዜ መርከቧ በባህር ላይ ከነሙሉ ሀብቷ ትንሳፈፋለች። እየቀዘፈ አምጥቶ ለባለጸጋው የነገደውን ሁሉ አስረከበው። ባለጸጋውም የሆነውን ሁሉ እንዲነግረው አገልጋዩን ሲጠይቀው አገል ኢየሱስ ክርስቶስ ደቀ መዝሙር የሆነ ማቴዎስ መርከቤን እንደማገኝ ነገረኝና እንዳለውም አገኘው ሲል መለሰለት። ለመሆኑ የት ይገኛል? አለ ባለጸጋው። በእስር ቤት ውስጥ ወንጌልን እየሰበከ ይገኛል አለው አገልጋዩ። ያ ባለጸጋ ማቴዎስን አስጠርቶ ክርስትናን በመማር አምኖ ተጠመቀ። ቤተሰቡም ተከተሉት። በዚያም አገር ኤርሚያስ የሚባል ካህነ ጣዖት የነበረ ሰው የእግዚአብሔርን ኃይል ያልተረዳ በጣዖቱ በአጵሎን የሚታመን ነበር። እግዚአብሔር በቅዱሳኑ ላይ አድሮ ድንቅ ስራውን እንደሚሰራ አልተረዳም ነበርና ሐዋርያው ማቴዎስ በኢየሱስ ክርስቶስ ስም የሚያደርገው ተአምራትና የሚያድለው በረከት የማይታመንና ውሸት ስለመሰለው፣ እስኪ በአምላክ ስም ተአምራት አሳየ፣ ስጠራውም አቤት ይበለ። የማመልከው አምላክ የዓለም ብርሃን፣ ጨለማ የማይቀርበው የእውራን መብራታቸው፣ ንጉሰ ነገስት ነው የምትለኛ አምላክ ኃይሉን አሳየኝ፣ አለ። እርሱም ጌታዬ አምላኬ ኢየሱስ ክርስቶስ ሆይ ምሕረት በእኔ ላይ ትድረስ፣ ጸሎቴን ስማ፣ ብርሃንና ጽድቅህን ላክልኝ በማለት ዓይኖቹን ወደ ሰማይ በማንሳት ጸሎቱን ከጨረሰ በኋላ ታላቅ ብርሃን በኤርሚያስና በማቴዎስ ላይ በራ። ኤርሚያስም ይህን ብርሃን ሲያይ መሬት ላይ በፊት ወደቀ። በዚያች ሀገርም ታላቅ መደነቅ እና ፍርሃት ሆነ። ብርሃኑ ምድር ላይ እንደ ጎርፍ ሆነ። በክርስቶስ ብርሃን አጵሎን የተባለውን ጣዖት በምኩራቡ እንደተቀመጠ ተደመሰሰ። ሐዋርያው ኤርሚያስን እስቲ እንግዲህ የምታመልከው አጵሎን ጆሮ ካለው ይስማ፣ ኃይል ካለውም ራሱን ያድን አለው። ኤርሚያስም በሰው እጅ ተቀጥቅጦና ተጠረቦ የተሰራ ጣዖት ማዳን እንደማይችል ተረድቶ ከኃጢአቱ ተጸጽቶ ንስሐ ገብቶ ሐዋርያውን ተከተለው። የአጵሎን እና ሌሎች የጣዖት ምስሎች በቅዱስ ማቴዎስ ጸሎት በየወደቁበት ሆነው ጌታችን ከኢየሱስ ክርስቶስ በቀር ሌላ አምላክ የለም በማለት በአፋቸው ተደፍተው መሰከሩ። አጵሎን እና ሌሎች ጣዖታትን በቅዱስ ማቴዎስ በተዘጋጀው እሳት ተቃጠሉ። ከጣዖት አምልኮ ተመልሰው ሐዋርያውን የተከተሉትም አራት ሺህ ያህል ሰዎች ነበሩ። ብዙ ሙታንን በማስነሳት ብዙ ታምራት በማድረግ ጣዖታቸውን በመደምሰስ ሕገ ወንጌል ስራ በራላቸውና የእግዚአብሔርን ታላቅነት የሐዋርያውን ክቡርነት የጣዖታትን ከንቱነት ሕዝቡ ስለተረዳ አብያተ ጣዖታት ተዘግተው በምትኩ አብያተ ክርስቲያናት እንዲታነጹ ሕዝቡን ጭምር በመጠየቁ ቤተ ክርስቲያን ታነጸላቸው። ሐዋርያውም በዚያው ቤተ መቅደስ በመቀደስ ህዝቡን ባረካቸው። ኤርሚያስንም አስተምሮ አጥምቆት የቤተ ክርስቲያን አገልጋይ ካህን አድርጎ ሾመው። ሌሎችንም ቀሳውስትና ዲያቆናት ሾምላቸው። እምነታቸው እስኪጸና እና በመንፈሳዊ እውቀት እስኪጎለምሱ አብሯቸው ተቀመጠ። ይህን ሁሉ በጎ ነገር ማድረጉም በከተማው ሁሉ ተዳረሰ። ይህን የሰሙት መኳንንትም ማቴዎስን ለንጉሱ ከሰሱት። ንጉሱም በመኳንንቱ ተመርቶ በማቴዎስ ላይ ሞትን ፈርዶበት ጥቅምት 12 ቀን አንገቱን ተሰይፎ አረፈ። ባለጸጋውም በድብቅ ወስዶ ቀበረው። በእስር ቤት ያዳነውን በሐዋርያው ሞት እያዘነ በ15ኛው ቀን አረፈ። በዚህ ቅዱስ ሐዋርያ ጸሎትና አማላጅነት ፈጣሪያችን ደዌ ስጋችንን በተአምራት ደዌ ነፍሳችንን በትምህርት